ያንተን አንዳንድ አሸንጉሊት ነው የሚቆጥሩት፣ አሸንጉሊት ሁሉ ነው የሚሉት። እናንተ ያረዳችሁትንም መብላት አይቻልም ብለው የሚያምኑት ምክንያቱም ጣሱ። እናንተ አስተምሩ። እንደው ወሀብያው አክቲቭ ስላልሆነ ነው፣ ከዛ አንጻር ነው እንጂ የሚዛን ሀይሉ ወደ መመጣጠን ከመጣ ወደ ሀይል መረማ እርምጃ ውስጥ መግባታቸው ማይቀር ይሆናል ማለት ነው። ሲመጣጠኑ ማይመጣጠኑ እንኳ ሰማው ተቀራረቡ ማለት ነው። ሀባሹ አሁን ላይ በመንግስት ይስማ እንትን ስራ ሌላቸው ተውክልና ውስጥ ስለሆኑ ፕላስ ደግሞ አክቲቭ አይደሉም ሚዲያው ላይ። ከዛ አንጻር ነው እነኞቹ ታክቲካል ናቸው። በጣም ሲስተማቲክ ነው የሚሰሩት ዋብያው ክንፍ ማለት ነው። ወጣቱን ከተማ አካባቢ ያለውን ለመያዝ እየሞከሩ ነው። ቦታ ቦታ ለመያዝ እየጣሩ ነው። ረጅም ጊዜ ይቀጥላሉ ወይህ? ነው የሚቀጥሉ አይደለም። ምክንያቱም አስተምሮታቸው እያንዳንዱ መሐመድ ዋህብም አብደል ዋህብም ሆነ የአብደላ ሐራሪ አስተምሮ ቅድሚያ ከቤታችሁ አጽሉ ነው የሚለው። ጠላት ከውጭ ከመታገላችሁ በፊት ከቤታችሁ አጽሉ። ምንም አይነት ምህረትም ሆነ ርህራሄ እንዳታሳዩ ነው የሚለው። ልዩነት በመካከላችሁ በሰላት ላይ እንኳን የሚፈጠር ካለ አንገቱን እሱን ቀድማችሁ ቁረጡት ነው የሚለው ዋህብያውና ሀባሹ አብሮ መስገድ አይችልም ማለት ነው። ልዩነት ካለ አስቀድማ አንገቱን ቁረጠው። ሀዲሱ እንደዛ ነው የሚለው፣ ሊትራሊ አንገቱን ቀድማችሁ ቁረጡት ነው የሚለው። ሀዲሳቶቹም እንደዚያ ናቸው፣ እንትናቸው አስተምሮታቸውም እንደዛ ነው። ሸሪያቸውም አይደግፈውም እያንዳንዱን የሚቃወምበት ስላለ ማለት ነው። ስለዚህ ቁጭ ብለው አንድ መስጊድ ላይ እያስተማረ አንደኛው አንደኛውን እየነቀፈ አንደኛው አንደኛውን እየተቸን አብረው መስገድ እንደማይችሉ ለረጅም ጊዜ የሚታወቅ ነው ማለት ነው። ተቃውሟቸው ከጊዜ በኋላ እየቀጠለ ሲሄድ የሀይል እርምጃ ውስጥ ይገባሉ። የሀይል እርምጃ ውስጥ ሲገቡ ግን እንዲህ በቀላሉ አገር መመጠንደርስ ሊሆንም ይችላል። እንዲህ ቀላል አደለም። እንዲህ ቀላል የሚሆን አደለም የነሱ የሚሆነው ነገር ማለት ነው። በቀላሉ እንግሊዝ ላይ ወደ 60 ሚሊዮን ምናምን አካባቢ ይመስሉኛል። እንግሊዞች አራት አምስት ሚሊዮን አካባቢ ናቸው። ሙስሊሞች ምን ያህል እንደሚያሸበሩ እንደሚያሸብሩ ይዋቸው አራት ሚሊዮን አካባቢ ናቸው። ኢትዮጵያ ውስጥ ሚኒማም አርባ ሚሊዮን ምናምን ሳይጠጉ አይቀርም ሰው። ይህን ያህል አራት ሚሊዮን ሆነው እዛ እንዲህ ማስጨነቅ ከቻሉ አርባ ሚሊዮን ሁለት ቦታ ተከፈል ስትለው ምን ያህል ፓወር ሊኖረው እንደሚችል መገመት አይከብድም ማለት ነው። እያንዳንዱ አሁን ቂም ተያይዘው ነው የተቀመጡት። ምንድነው ታይ ካብለካብ ነው የሚባለው ሁለቱም ብቻ ሚዛን እንትኑ። ሀባሹ ቦታውን አላገኘም አመራር ቦታ ላይ ዋብያው ዞታል። እታች ደግሞ ዋብያው ደግሞ ከስር ያለውን አልያዘም ማህበረሰቡን ሀባሹ ዞታል። እንዲህ እየተያዩ ተፋጣው ነው ያሉት እና አስተምሮት ልዩነት በግልጽ አላቸው። የአንደኛውን አላህ አንደኛው ጣዖት ነው እያለ ያለው ሊተራሊ ጣዖት ነው የሚለው። ስለዚህ አንድ መስጊድ ላይ የአንተ አላህ ጣዖት ነው እያለው ሊያሰግደው አይችልም። የአንተ አላህ ጣዖት ነው እያለው ሁሉ ሰላም ነው አለ አልሐምዱላህ፣ መልካም የትኛው ነ አንተ ማለት አሻሪ ኦኬ። አባሽነህ ሙስሊም ነይ? ኦኬ የአሻሪ ናግዳት ከባና የአሻሪ መዘን ምንድን ታቋላን ትቀበላለህ? አዎ ትክክል የሆነን ትክክል ያልሆነ ለምሳሌ፣ አልቀበለውም። ምንድነው ነገርኩ እኮ፣ በቃ ትክክል ከቁርአን ጋር የማይጋጨው። የሚጋጭ ከሆነ አልቀበለም የትኛውም ሰው ማለት ነው። ከነብዩ የሚጋጭ ከሆነ የትኛውንም ሰው አልቀበለውም። ከቁርአን ጋር የሚገጥም ከሆነ የማይቃረን ከሆነ የትኛውንም ሰው አልቀበለውም። ለሰው አልነበረም የጠየቁኝ

ነገርኩ እኮ ከእሱም አልቀበለዋል እምቀበለዋለሁ፣ እኮ አልኩህ። ኦኬ ስለዚህም፣ አትቀበለው ካለ ልዩነት ያለው አስተምረዋለ ማለት ነው። በእስልምና ውስጥ እንደፈለገ ነው። አንደኛው የሆነ ነገር ይላል፣ አንደኛው የሆነ ነገር ይላል ማለት ነው። የሰው ልጅ ነው። እስልምና ሸሪያው ሳይሆን የሰው ልጅ ነው። የሰው ልጅ በተፈጥሮ ተሳሳች። ያ የተሳሰተውን ነገር አልቀበለው፣ ያልተሳሰተውን እውነታዊ የሆነው ነገር ይቀበለዋል። ሰላት ስትሉ እጃችሁን እንዴት ነው የምታደርጉት ማለት እንዴት የእጃችሁን አቀማመጥ እስኪ ንገረኝ እንዴት የእጅ አቀማመጥ እጃችሁ በምን እንዴት እንዴት ነው የምታደርጉት በምን ላይ በሰላት ወቅት ላይ ምን አይነት ጥያቄ ነው የተጠየቁ? በዚህ የሚከራከር አለ እንዴ? ሙስሊም ሁሉም አንድ ነው። በዚህ በሰላም ነው አንድ ነው። አንድ አይደለም። አንድ ነው። አንድ አይደለም። ሸሪዓን ስለማታውቅ ነው። የሻፊያን የሻፊን የእጅ አቀማመጥ እስኪ ንገረኝ። የሻፊን አራት መዛቦች አሉ። ከአራቱ የሻፊን ንገረኝ እስኪ። ተው፣ ስለ እሱ አንተ ምን አገባ? አንተ በሰው ለህዝቡ የሚጠቅም ነገር አታስተላልፍም እንዴ አንተ ምን ያገባ ደስ ይላል ኤኒዌይስ አራት መዛቦች አሉ ልዩነት አለው ኤኒዌይ ምን ያገባ መልስ ልዩነት ስላለው ነው ተወሱል ላይሳ እንትሮችን ማንሳት ይቻላል ይፈቀዳል ምንዎች ምንዎች ቅዱሳን የሚሏቸው ከአላህ በስተቀር የትኛውም ተወሱል ማድረግ አይቻልም ሀራም ነው እሺ ተወሱል ላይ እነዛም ያነሱት አንተን ሊያሰግዱ ይችላሉ ያልከኝ እየተቆራረጠ ነው። ወሱልኝ ከአላህ ውጭ የሚያወሱ አንተን ሊያሰግዱ ይችላሉ። አይ አይዘ ያስቀው አንድ ነው ያልከው አሁን መጣባ አቂዳን ላይ ያልኩ ቀደም ለዚህ ነው ተወሱልኝ ከአላህ ውጭ እሺ የሚያወሱ ሙስሊም ናቸው ማለት ግልጽ አልሆነኝም። አልተሰማኝም ነበር አብራራ፣ በደንብ ግልጽ በግልጽ አድርግልኝ። ኦኬ፣ ተወው እሱን ላይ ካላህ ውጪ ሚያወሱ ወይንም ደግሞ እነሱ የሚጠሩ ሰዎች ሙስሊም ናቸው ተወሱል ማለት ማለት ነው ታውቀዋለህ? አንተ እራስህ አላውቀውም። አንተ ታውቀዋለህ። ስለዚህ መልስ። አይ ቀድሜ አንተን ልጠይቅ። ተወሱል ማለት ምን ማለት ነው? ይቻላል አይቻልም? አሁን የጠየኩም ብቻ አጥራ መልስ። እንደ መልስ እኮ ነው። አንተም ሲግራ ስለገባ እኮ ተወሱልም ሲጀመር ይጀምር። አላወቅኩም። አንተ እራስህ አንተም ታውቀውን። ቀጥልስ ግልጽ አድርግልኝ። ተወሱል ማለት ምን ማለት ነው? አንተስ ባባ፣ አንተ አማርኛ እንዴት ነው የምትገልጸው ተወሱል የሚባለው? እእእኔ ለምን ትጠይቀኛለህ? የራስን ብቻ መልስ አልኩ። ተወሱን ላይ ካላውጭ ያቃርባቸው መጥራት የሚጠሩ ሰዎች ወይም ደግሞ እንደ ሸፋም የሚጠሩም ሊሆን እነሱ ሙስሊም ናቸው። ይቻላል ወይ እንደዛ ማድረግ በሰላት ወቅት? ላለዛም ነቁ ጥያቄው ለመጀመሪያ የአንተ አውቀው በደንብ ተረዳው መጠየቅ አለብን። ይቻላል አይቻልም? መልስ እሱም አይቻልም። ስለዚህ አባሾች ጋር ደግሞ ይቻላል ይንስ አንተ ጋር የመሐመድ ዋብን አልቀበልም ብላል። እስቲል የወሀብያ ውስጥ ሆነ መሐመድ ዋባ ስጠት ትምህርቶችም አሉት የሚል ሃሳብ ያለ ማለት ነው። ሀበሾች ደግሞ የእኛው ይቻላል ነው የሚያምኑት ያረዱትን መብላት እነሱ ሙስሊም ሙስሊምን አያከፍልም ችግር የለውም እነሱ ግን ያንተን አላ ጣዎት ነው እያሉ ነው የሚያምኑት ስለዚህ ያንተ አላ ግን ጣዎት ነው ለእነሱ አይደለም አያምኑም እንደዚያ አይሉም ጣዎት ነው አይሉም ኦኬ ላሳይህ አለኝ ሄደው ይፈትልኝ ክርስቲያኑ ጣዎት ነው እንደማይሉ ላሳይህ ጣዎት ነው አይሉም ብሏል ያንተን አላ እንደ አሻንጉሊት ነው የሚቆጥሩት። አሸንጉሊት ሁሉ ነው የሚሉት። እናንተ ያረዳችሁትንም መብላት አይቻልም ብለው የሚያምኑት ምክንያቱም ጣሱ ሆን እናንተ አስተምሩ እነሱ ይበሉ። እኔ አልለም። ለምሳሌ የፈለጉትን ነገር ይበሉ። እኔ ሙስሊም ነኝ። እነሱ ሙስሊም ስለሆኑ አይሉም ብለሃል። ስለዚህ ታላ ለኔ ጣዖት ከሆነ እኔ ማመልከው ካንተ ደም ቢሆን አይችልም በፍጹም አዳምጣው። አንዴ ወንም ያንተ አላህ ምን እንደሆነ አንተ የምታመልከው ምን እንደሆነ በደንብ ሲገልጹ ለሐባሾች፣ አዳም እዚህ ጋር። እሺ ኦኬ፣ ወሃቢያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብ መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅ ሲሰቸውማለት ምን ማለት ነው? አላህ ተዓላን ቁስ አድርጎ የሚያስብ አካል አድርጎ የሚያስብ የሆነ ፊፊት የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አርጎ የሚያስበው የሚያምን ሰው ነው። ወሀብያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው እግር አለው ሰማይ ላይ ይቀምጣል፣ ይወጣል፣ ይወርዳል፣ ይስቃል ይሉ ሉ ወላያዝ፣ ለአላህ አፍን፣ ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ ነው የበከተ መብላት ነው፣ ሐራም ቢስሚላህ ብሎ ቢያርዱትም አው ቢስሚላህ ብሎ ቢያርዱትም ሰዎቹ የሙስሊምነት ሐላል አይደሉ። ወላ ይንሰቡን ኢና አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም የሆኑ ሽርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድሞ ሁኔታን በጠበቀ መልኩ ያረዱትን የአላህ ሓላል አድርጎልናል። ሙርተድ ያረደው ግን አክት ነው። ኢስላምን እምነቱን ቀይሮ ተውሒድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃ በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም። ግን ዝም ብለው ራሳቸው ወደ እነዚህ ጀማዎች የሚያስጠጉ መስጅድ መስጅድ ስለሚሉ ቁርአን ስለሚቀሩ ጀማ ላይ ስለማይጠፉ የሚወዷቸው አንዳንድ ምንም ሀላቸውንም ማቁ ቂላቸውን ማቁ ሰዎች አሉ። አንዳንድ መሰለፍ ሲወጡ አብሯቸው ሊወጡ ይችላሉ። ሲጮሁ አብሯቸው ሊጮሁ ይችላሉ። ያን ብቻ በማየት በቃ ይህም ሰውዬ ዋህብይ ነው ማለት ነው፣ የእነሱ እምነት አለው ማለት ነው ምንም መደምደም አንችልም። ካረጋግጥ ኩፍር ከሰማንበት አላህን በአካል ሲገልጽ ከሰማ ነው። አላሁ ተዓላን ተቀምጧል፣ ሊወጣል፣ ሊወርዳል፣ ዓርሽ ተሸክሞታል እያለ ከሰማ ነው። ይሄ እምነቱ በክቷል፣ እርዱም በክቷል። መላት አይችል አብዱ ማይከን አንሳ አብዱ የት ነው